ያደረኳችሁ ቪዲዮዬን ላይክ አድርጉ። ቡና ያንግዳ መረቁ። እኔ ልመረቃችሁ። እግዚአብሔር ያልጠበቃችሁት ምርቃት አልችልም፣ ምርቃት አልችልም። እግዚአብሔር ያልጠበቃችሁትን ሲሳይ ይስጣችሁ። የማታ እንጀራ ይስጣችሁ። ከስደት ኑሮ ወደ ኢትዮጵያ ስትሄዱ እፎይ የምትሉበት ደገፍ የምትሉበት፣ የምትተማመኑበት የትዳር አጋር ይስጣችሁ። የትዳር አጋቢ ይስጣችሁ። ሌላ ምንም አለለም። እንዲሁም ደግሞ በቃ የማታ እንጀራ በቃ የማታ እንጀራ ይስጣችሁ። ልጅ ትዳር ለምትፈልጉ ፈጣሪ ይስጣችሁ፣ ይስጠን። የታኩኝ እኔ ለማድረግ ማለት ነው እና እስኪ ቡናዬ ቀጥኗል፣ እንደ ቡናዬ ቀጥኗል። ግን የፈለሰት ቆንጆ ቡና ነው ያስታውቃል። እና ውዶችዬ ላ እንግዲህ ዛሬ እሁድ ነው አይደል? በጣም ነው የደበረኝ ብታምኑ ባታምኑም፣ አሁን ነው ከእንቅፌ የተነሳሁት። አሁን ስንት ሰዓት ነው? ሶስት ሰዓት ሶስት ሰዓት ነው። ግን የነቃሁት አስራ ሁለት ሰዓት ተነ ዛሬ እሁድ ነው አይደል? በጣም ነው ደበረኝ። ብታምም ባታምም አሁን ነው ከእንቅልፌ የተነሳሁት። አሁን ስንት ሰዓት ነው? 3 ሰዓት 3 ሰዓት ነው፣ ግን የነቃሁት 10 ሰዓት ተነሳሁና ፊቴን ታጥቤ ምናምን፣ ከዛ ቁርስ ምናምን ልበላ ቡና ልጠጣ እንትን አልኩና መልሼ ተኛሁ። 10 ሰዓት ማለት ነው። ለምን ከዛ አሁን እንደው ከተኛው ከዘንድ ዘሆነ ተኝቼ አሁን ብንነስ 3 ሰዓት ሆኗል። እና ሶስት ሰዓት ነው። ግን ቡና እራሱ አልጠጣሁም እና በጣም ደብሮኛል። ቤተሰብ ሰላም ነው? እግዚአብሔር ይመስገን። ግን የሆነ ውስጣችሁ አንዳንዴ ከምታዩት ነገር ከምትሰሙት ነገር የሆነ ጭንቅ የሚጋች ነገር የለም? እና ጭንቅ ብሎኛል እና ጫንቆች ታዲያ ለምን ቪዲዮ ትቀርጫለሽ? እናት እማወራው ነገር ሰላለ ነው። እና አሁን ቡና ላፈላ ነው ጋይስ ያው ቡና አብረን እንጠጣለን። ሰላም ሰላም፣ እንዴት ናችሁ? ውድ አገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው አንዳንድ ሀሳቦች አወራችኋለሁ፣ ወይም ደግሞ አንዳንድ ነገሮች እውነተኛ ነገሮች ማለት ነው። እና በቃ አይ ዶንት ኖው ለምን ማውራት እንደፈለግኩኝ ምናልባት። እኔ ግን ቪዲዮዬን ፕሊስ ስታዩ ላይክ አድርጉልኝ ላይክ ብታደርጉልኝ በጣም ብዙ የማወራቸው ነገሮች አሉ፣ ግን ላይክ ስለማታደርጉ ቪዲዮዬ ሊወጣልኝ አይደለም። እና እባካችሁ ፕሊዝ አይደለም፣ በአንድ ስልክ፣ ሁለት ስልክ ካላችሁ ሁለት ጊዜም ላይክ አድርጉልኝ ስለሚጠቅመኝ ነው። ይሄ ጊፍት ምናምን ሰጡ የለን፣ ለእኔ ደግሞ ላይክ አድርጉኝ። እና እንደምታውቁት በቻናሌ የራሴን ሀሳቦች፣ አስተያየቶች እንደዚህ ሚዲያ ላይ የማያቸው የሚያስጠሉኝ ነገሮች እነዛን ለምን እንደዚህ ይሆናል? እንደዚህ አታድርጉ ብዬ ቪዲዮ ሰራለሁ። ይሄ የራሴ በቃ ፍላጎቴ ነው ማለት ነው። እና አንዳንድ ስለ ቤተሰብ፣ ስለ ራሴ፣ ስለ ስደት፣ ስለ ቀን ውሎዬ፣ ስለ ስራዬ ምን እንደምሰራ ባለሁበት ሀገር አንዳንድ ቪዲዎች እቀርጻለሁ የቀን ውሎዬን እና ስለዚህ ምንም ይሄ የተለየ ነገር ሰዎችን የሚያጣላ የሚያጋጭ ቪዲዮ አልሰራም ስለዚህ እናንተ ደግሞ ላይክ ብታደርጉልኝ ቪዲዮዬ እራሱ ዩቲዩ እንትን ያወጣዋል ማለት እንዲታይልኝ ያደርግልኛል ስለዚህ ፕሊስ ፕሊስ ላይክ አድርጉ ይሄን ቪዲዮ የምታዩ ላይክ አድርጉልኝ አሁን ወደ ቡናችን ቁርሳችን ከዛ ደግሞ ፎክስ እንኳን እኔ ብዙም አይደለሁም፣ ግን ቡና እንጠጣለን። ከዛ አንዳንድ ወሬዎች እናወራለን ማለት ነው። እና ውዶችዬ አብራችሁ ሆኑ። መጀመሪያ እዚህ ጋ እቃዎች አሉ፣ እቃዎች እናበጥታለሁ እዛ እዚህ ጋር ጀበና

ማጫሰ ይመስለኛል ግን ቡና ኢትዮጵያ ስንት እንደገባ ታውቃላችሁ? አንድ ሺህ ብር ማገኝ ኪሎ፣ አንድ ሺህ ብር፣ አንድ ሺህ ብር ገብቷል ቡና ጋይስ። እኔ እዚህ አለ እገዛለሁ፣ የኢትዮጵያ ቡና ብሎ የሚሸጡት ተቋቅቶ ታሽጎ የሚሸጥ ቡና አለ። ግን ታሽጎ ስለሆነ ጣዕሙ ብዙም አይደለም። በዛ ደግሞ እዚህ የምገዛበትም በኢትዮጵያ ስመጣው ሶስት ኪ ቡና ይገዛልኛል እና ችግሩ ምንድን ነው? ቡና መግዛቱ ሳይሆን የሚያመጣል ሰው ወይም ደግሞ እኛ ሀገር ነጋዴ የለም ን ያለበት ሀገር ነጋዴ የለም እና ከዛ አንፃር ቡና ሲያልቅ ይጨንቀኛል ግን ሶኪ ያለ ቡና መድረም ይቻላል እና በደንብ አጥመዋሉ እንደዚህ በሙ የሚታሸ ያአሁኑ ቡናዎች ማርም ነው።

ያለው ጊዜ የሚወስድባችሁ ጊዜ ልነግራችሁ አልችልም። በቃ እኔ አሁን ቡና ለማዘጋጀት ስንት ሰዓት እንደሚፈጅብኝ አስቡት?

ወፍራም ቡና ነው መጠጣት ነው የምወደው። በነገራችን ላይ ቡና ከተፈላ ወፍራም ቡና ነው የምወደው። ይሄን ቀጭን ምናምን ቡና አልወድም። በጣም የምወደው ቡና ወፍራም በቃ ስጠጣው የሆነ ምራሴ ራሱ ጥቁር ከማረታ አለበት ጋይስ እና እዛ ከዛ ቡናችን ሲፈላልን ቁጭ ብረን አብረን እናወራለን ማለት ነው ውዶችዬ። እንግዲህ ቡና ይደርሰዋል። እንግዲህ ቡና ለማፍራት ብዙ ሰዓት ነው የፈጀብኝ ታውቃላችሁ። እኔ ቡና በጣም ነው የምወደው። ከድሮም ከልጅነት የጀመረ ነው ቤተሰብ ጋር ያለው ማለት ነው። እና እንዴት ናችሁ? በድጋሚ ያው እንዳልኳችሁ ቡና ሳፈላ ምናምን ስቆላ ቃሳጥፍ እያያችሁ ነበር። እና ያው ብዙዎቻችሁ የሆነ ሲደብራችሁ ሲጨንቃችሁ ማድረግ የምትፈልጉት ነገር አለ። እኔ አንድ ቡና መጠጣት ከዛ ደግሞ ስራ መስራት በቃ ይሄ ነው። ይሄ ሌላ ቦታ መሄድ ምናምን ጓደኛ ምናምን አላ በቃ ይደብረኛል፣ ይጨንቀኛል። እና እንዳልኳችሁ ተኝቼ ነው ያረፈርኩት። በእርግጥ ግን ከመወዳቸው ሰዎች ጋር ስልክ ደውዬ አወራለሁ፣ ችግር የለው። እና ምንድችዬ እንግዲህ ዛሬ ዋና ሬስ ሄል ላወራበት የመጣሁት ወይም ደግሞ መጀመሪያ ቪዲዮ ስሰራ ሳወራችሁ የሆነ ሀሳብ የሆነ ነገር ላወራ ፈልገን የመጣሁት ነው ያልኳችሁ። ስለዚህ እንግዲህ ዛሬ ላወራ የፈለኩት ማለት ነው። ምናልባት ይህንን ብዙ ሰው በሀሳብ የልትስማሙ ትችላላችሁ። ያው እዚህ ጋር ሁኜ አሁን ሰው ሀገር ሁኜ ኢትዮጵያ ብኖር ኢትዮጵያ የምታዩትን ነገር ነው የምታወሩት። እዚህ ጋር ደግሞ እሰራለሁበት አካባቢ ወይም ደግሞ ሰር የማያቸው ነገሮች ነው ላወራ የሚችለው ማለት ነው። ስለዚህ እና እኔ አሁን የዚህ ሀገር ሕጻን በና ሀገራችን ላይ እንደ ኢትዮጵያ ሕጻን አይደለም ከዛ ምን ነው ምን ልላችሁ ፈልጌ የመሰላችሁ፣ ውዶች እንዳልኳችሁ ቪዲዮዬን ላይክ አድርጉ። ቡናዬን ልግዳ። መረቁ እኔ ልመርቃችሁ። እግዚአብሔር ያልጠበቃችሁት ምርቃት አልችልም፣ ምርቃት አልችልም። እግዚአብሔር ያልጠበቃችሁትን ሲሳይ ይስጣችሁ። የማታ እንጀራ ይስጣችሁ ከስደት ንሮ ወደ ኢትዮጵያ ስትሄዱ እፎ የምትሉበት ደገፍ የምትሉበት፣ የምትተማመኑበት የትዳር አጋር ስጣችሁ፣ የትዳር አጋር ይስጣችሁ። ሌላ ምንም አለለም። እንዲሁም ደግሞ በቃ የማታ እንጀራ በቃ የማታ እንጀራ ይስጣችሁ። ልጅ ትዳር ለምትፈልጉ ፈጣሪ ይስጣችሁ፣ ይስጠን። ቤተሰቦቻችንን ይጠብቅልን። ሀገራችንን ሰላም ያደርግልን። በሰላም ወተን በሰላም እንግባ። ፈጣሪ ሰርጋችንም ሞታችንም በሀገራችን ላይ ያድርግልን። እንዴት፣ ምን ችግር አለው? በስደት ላይ ሰርግ ስልትጉ ትችላላችሁ፣ ግን ማትፈልጉ ትኖራላችሁ። የምትፈልጉ ሰርጋችሁን በሰው ሀገር፣ ሞታችሁን በሀገራችሁ ያደርግላችሁ። ሞት አይቀርም፣ ስለዚህ በሰው ሀገር ሞት በፍጹም አያስፈልግ እንደ ፈጣሪ እንደው ሀዘንም ደስታን እንጂ ክፉን አያሰማችሁ። ሰርጋችሁንም ሞታችሁንም በአጠቃላይ በሀገራችሁ ላይ ነው ደስ የሚለው። ደስ የሚለውም እንደዛ ነው። ሀዘንም ደስታም ሰርግ በሰው ሀገር ሳይሆን በሀገራችን ላይ ነው እና ይህን ነው ልመረቃችሁ የምችለው። የሰው ፊት አያሳያችሁ። ፈጣሪ ያልጠበቃችሁትን ሲሳይ ይስጣችሁ። የሰው ፊት ግን በፍጹም የሰው ፊት አይስጣችሁ። ሰው አያችሁ፣ ክፉ አይንቃችሁ። ከዚህ ውጭ ልመረቃችሁ አንቺን በመግቃት አንቺ በኔ በመግቃት እኔ እየታውኩኝ እኔ ለማግቅ ማለት ነው። እና እስኪ ቡናዬን ቀጥና አንዴ ቡናዬን ቀጥኗል፣ ግን ይፈልሰኪ ቆንጆ ቡና ነው ያስታውቃል። እና ውዶችዬ ለአወራው የፈለግኩት አጠር አድርጌ ያው በአካባቢ ሳላየሁት ነገር ምናምን ነው ለአወራ የምችለውና ብዙ ጊዜ በዙሪያችን ያሉ ሰዎች ታውቃላችሁ፣ እንደ ሀሳብ እንደ ምክር ስሰጧቸው የምትቀኑባቸው ይመስላችኋል። እና እኔ አሁን በጣም በጣም በጣም እኔ ሰው የሚለኝንን እሰማለው፣ ግን የሚጠቅመኝን የማይጠቅመኝን ለይቼ አውቃለሁ። ግን የሆነ ስህተት ደግሞ ስሰራ ምን አለ ያች ሰው ወይም ያች ሰው ያኔ መክራይ በሆነ ምናለ እንደዚህ አድርገው በሆነ ያልኩባቸውም ነገሮች አሉ። አንዳንድ ጊዜ እኔ አሁን በጣም የሚገቡ በጣም ብዙ ልጆች አሉ ሴቶች ማለት ነው። እና በጣም እንዲህ አታድጉ እንዲህ አድርጉ ምናምን ብላችሁ ስትነጓቸው ማርያምን፣ በቃ እናንተ ከነሱ የሆነ የምትፈልጉት ነገር እንዳለ ያህ መስሎ ነው የሚሰማቸው የሚታያቸው እና በዚች ምድር ላይ አንዳንዴ ምክርም ሀሳብም የተሻለም ነገር እኔ ሀሳቤን ሼር ሳደርግ ወይም የሆነ ሰው መጥቶ ማውራት ሲፈልግ አዳምጣለሁ። በዚህ አጋጣሚ ላይ አዳምጣለሁ። እንደምታይኝ ምስቅ ምናምን ቀላል ሰው እንዳንመስላችሁ፣ በጣም ነው የማዳምጠው። የሆኑ ሰዎች መተው ሀሳባቸውን ሼር ካደረጉልኝ በጣም ነው የማዳምጣቸው። በጣም ነው እንደውም እኔ ቤተሰብ ራሱ እህቶች ራሱ ምንድነው በቃ አንቺ እኮ ታድረሽ ልብሽ አይሞትም ትለኛለች እህቴ፣ ማ ወይ አንቺ ልብሽ ጥሩ ነው ትለኛለች። ምክንያቱም በጣም ነው እኔ ሰዎችን የምንረዳው፣ ሰዎች ያሳዝኑኛል። ግን እነዛ ሰዎች ደግሞ የእኔን ባህሪ በምን ያዩታል? በጅልነት ውሽ እሷ ኮ የዋህናት እሷ ኮ ጅብናት እሷ ኮ ምን በቃ ይላሉ። ግን የዋህኝ ሳይሆን አውቄ ነው እንዳላወኩም መሆነው፣ ሰምቼ እንዳልሰማው አይቼ እንዳላየሁም መሆነው እና ከዛም የሆነ ሰዓት ላይ ራሴን እንትንላልሁኝ፣ እንዴ ለምንድን ነው እኔ እኮ ምን አለ እንደው እሷ ልክ እኔ እሷን እንደምመክራት ምን አለ ያኔ ድሮ ያኔ ግማሽ ልጅነት ላይ እያለው ሀያዎች ውስጥ እያለው የሆነ ሰው እንዲህ አድርጊ እንዲህ አታድጊ ብለውኝ ቢሆን ብዬ በጣም ነው ራሴን እንትን የምለው፣ ራሴን እምወቅ ሰው ማለት ነው። እና አንዳንዴ በዙሪያችሁ ያሉ ሰዎች ሲመክሯችሁ የሆነ ሀሳብ ሲሰጧቸው በመልካምነት እዩት በክፉነት አትዩት እና እኔ በጣም ሰገ የሚገርመኝ ነው ይሄ ብቻ እኔ ብቻ አይመስለኝም ብዙዎቻችን የብዙዎቻችን ጥያቄ ነው አይደል ስለዚህ ዋ ወይኔ ሲጣፍጥ ማሪም በጣም የሚጣፍ ቡና ነው ያፈላሁት ጋይስ እና አንዳንዴ ሀሳብ ደስታ ሀሳብ ደስታ ሀሳብ አሁን ቤተሰብ ራሱ ለቤተሰብ አሁን የምትነጓቸው መልካም መልካሙን ጥሩ ጥሩን ምናምን ነው እንጂ የሆነ ነገር ጨንቆኛል አባቴ እንዲል አድርግ ብትይ፣ አባትሽም አንችም ጭንቀት ነው። አባትሽ ሊያዝንብሽ ያዝና እንዴት ልጅ ሊል ይችላል። ስለዚህ ይህን የምትሏቸው ወይም ይህን የምትሏቸው ሰዎች ከመከቧችሁ እውነት ደስ ሊላችሁ ይገባል። እና ደስ ሊላችሁ ነው የሚገባው። ከዛ ውጭ ግን እና ሰዎች በጣም ይገርጋስ በጣም ነው የሚገርመኝ። እና እናንተ አይገርማችሁም? እናንተ አይገርማችሁም? ግን እኔ በጣም ነው የሚገርመኝ። በጣም እውነት፣ በጣም በጣም ምን ሆኖ ነው ግን ለእነሱ። እኔ አሁን እናቶቻችን መልካም ነገር ሲያስቡልን እንደት ነው በቃ ምናምን እንግዲህ። የለ እናቴ እናታችሁን ብዬሽ እኮ ነበር ተይ የሳት ያቃጥረሽ አራት ከእዛ ተቀመጪ ጫይ አቃጥረኝም ብላችሁ እንትን ስትሉ የሆነ ሳት ካቃጥራችሁ እናት ምንድን ነው የምትል ነው? ምን ብዬሽ ነበረ ምናምን የሚሉት ነገር አለ። እና አንዳንድ ጊዜ ሰዎች በመልካምነት ለእናንተ ብለው ሀሳብ ሲሰጡ እንትን ባትሩ መልካም ነው ብዬ ስማገት ብትረዱ ብታዳምጡ ብትሰሙ ባትንቁ። በዚች ምድር ላይ ምቃበሾች ምቀኞች ነው። ሲጀመር ምቀኝነት አለብን። ነገር ግን እኔ በጣም የተረዳሁት ነገር አለና እውነት ተታዝብኛላችሁ።